ቢሊየነሮቹ እና የዎል ስትሪት ጭልፊቶች ጋዛን በእጃቸው ለማስገባት ሸብር ረብ እያሉ ነው። ጋዛን ያስተዳድራል የተባለው ቡድን ውስጥ የተካተቱ ሰዎችን የተመለከተ መረጃ ደግሞ ሾልኮ ወጥቷል። ከእነዚህ ሰዎች መካከል ደግሞ ከግብፅ እስከ አሜሪካ የሚገኙ ቢሊየነሮች፣ አክራሪ አይሁዶችና ፖለቲከኞች ይገኙበታል። አንድም ፍልስጤማዊ ጉምቱ ሰው አለመካተቱ ደግሞ እያነጋገረ ይገኛል። ሰዎቹ በቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር ድለላ ከያሉበትም ተሰባስበዋል። ግብፅ በድኅረ ጋዛ ላይ የሚመክረውን ጉባኤ ስታሰናዳ የዶናልድ ትራምፕ የልጅ ባል ጭምር እንደሚገኝ ይጠበቃል። የጋዛን ሰላም ዓለም በጉጉት ቢጠብቀውም በትራምፕ ዙሪያ የተሰባሰቡት ሰዎች ግን እንዴት ንግድ እንደሚሰሩ ከወዲሁ ማሰባቸው ችግሩን እንዳያብሰው ተሰግቷል።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 የፍልስጤም የባለሙያዎች አስተዳደር ወይም ደግሞ ቴክኖክራት አድሚኒስትሬሽን ይረከበዋል በሚል ብዙዎች እየተነጋገሩበት ቢገኝም እንኳን እነ ዶናልድ ትራምፕ ሐማስም ጭምር ለዚህ ቡድን አሳልፎ መስጠቱ ብዙም ችግር የለውም ስላለ በዚህ ጉዳይ ላይ ክርክር ባይገጥምም ነገር ግን ከዚህ ጋር በተገናኘ ጉምቱ የሚባሉ ቢሊዮነሮች፣ ተጽዕኖ ፈጣሪዎች፣ አክራሪ አይሁዶች እንዲሁም የተባበሩት መንግስታት ድርጅት ሰራተኞችና ኃላፊዎች የነበሩ ጭምር በዚህ ቡድን ውስጥ መካተታቸው ታዲያ ብዙዎችን እያነጋገረ ይገኛል። ሚድሊስታይ እንደዘገበው ታዲያ አንድም ፍልስጤማዊ በዚህ ቴክኖክራት አስተዳደሩን ወይም ደግሞ የባለሙያዎቹን አስተዳደር ከላይ ሆኖ የሚቆጣጠረው እንደ ቦርድ የሚዘረጋውና በዋይትሃውስ ከምንም በላይ ደግሞ በአሜሪካው ፕሬዚዳንት ዶናልድ ትራምፕ ስር ይሆናል ተብሎ የሚጠበቀውን ቡድን አልተቀላቀሉም። ይህም መነጋገሪያ ሆኗል። ለምንድን ነው ፍልስጤማውያንን በዚህ ጉዳይ ላይ መግፋት የተፈለገው የሚለው ጉዳይ እንግዲህ እያነጋገረ ነው። ነገር ግን የተወሰኑ መልሶችን መስጠት ይቻላል። እዚህ ጋ ጋዛ ከወዲሁ በቢሊዮነሮቹ አይን አርፎባታል። አሪየህ ላይትስቶን፣ ናጉብ ሳዊሪስ፣ ማርክ ሮዋን እና ሲግሪድ ካግ የተባሉ ሰዎች ናቸው እንግዲህ ከቶኒ ብሌር ጋር በመሆን ጋዛን የሚያስተዳድረውን አስተዳደር ከላይ ሆነው ይቆጣጠሩታል ተብለው የሚጠበቁት። የሰዎቹ ቀጥተኛ ምላሽ በሚድል ኢስት አይ ዘገባ አልተካተተም። ከዚህም በተጨማሪ ደግሞ ሰዎቹ ቀደም ተብለው የተመከረባቸው ናቸው ወይስ አይደሉም የሚለው ጉዳይ ላይ ቁርጥ ያለ ምላሽ አልተሰጠም። ግን ሰዎቹ አስተዳደር ውስጥ እንደሚካተቱበት እየተሰማ ይገኛል። ምናልባት የሀሳብ ለውጥ ሊኖር ይችላል። የጋዛ ዓለም አቀፍ የሽግግር ባለስልጣን ወይም ጊታ እየተባለ በመጻረቃል የሚታወቅ ነው እንግዲህ እነሱ የሚመሩት ቡድን ያው አለም አቀፍ የሽግግር አውቶሪቲ ወይም ደግሞ ባለስልጣን ብለው የሰየሙትን ይህንን አካል ደግሞ ያው ፍልስጤማውያን በሚገባ የሚሳተፉበት እንዳልሆነ ነው እየተሰማ የሚገኘው እነሱ የሽግግር መንግስቱን ይመራሉ ስለዚህ ይህንን ደግሞ የሚቆጣጠረው ሌላ አካል ይሆናል ነው ያው ጋዛ እንግዲህ በፍልስጤማውያን መተዳደር የሚኖርባት ቢሆንም ያው ለግንባታዋ ገንዘብ ያስፈልጋል ሌሎችም አለም አቀፍ ዲፕሎማሲ ስራም የሚጠቅሙ ነገሮች ይኖራሉ። ከዛ በተጨማሪ ደግሞ በሁለት ሀገራት መፍትሄ ወይም ደግሞ ቱ ስቴት ሶሉሽን ዙሪያ ደግሞ ያው ፍልስጤምን ማገዝ ስለሚያስፈልግ ፍልስጤሞች ያው ይህንን ጉዳይ እንዳትቀየሙ አለም አቀፍ የሆኑ እንቅስቃሴዎች ብታዩ በሚል ይመስላል እንግዲህ የተለያዩ ሰዎች እየተሳተፉበት ይገኛሉ። የእስራኤል፣ የግብፅ፣ የአሜሪካ ሰዎች እንግዲህ በዚህ ሽግግር ባለስልጣን ላይ ሲካተቱ ፍልስጤማውያን አለመኖራቸው ግን ያው ትልቅ ቅሬታ መፍጠሩ የሚቀር አይደለም ማለት ነው። ቢሊየነሮች፣ ተጽዕኖ ፈጣሪ አይሁዶች አሉበት። ከአርየህ ላይትስቶን እንጀምር። አርየህ ላይትስቶን እንግዲህ በጣም አክራሪ የሚባሉ አይሁድ ናቸው። በሰሞኑ የጋዛ ግጭት በወቅቱ የጋዛ ግጭት ጋዛ ሂውማኒቴሪያን ፋውንዴሽን ጂ ኤች ኤፍ የሚባል አንድ ቡድን አቋቁሞ እየሰሩ ነበረ። እንደውም በአሳዛኝ ሁኔታ ከተባበሩት መንግስታት ድርጅት እርዳታ የማቅረብ ስራ ተነጥቆ ለዚህ ድርጅት ተሰጥቶት ነበረ። እንግዲህ ይሄንን ስራ እየሰሩ ነው ሲባል፣ ከላዩ ነገርየው ሲታይ እንግዲህ ሰውየው ለጋዛ የሚያዝኑ ሰው ናቸው ማለት አይደለም። አሪያህ ላይትስቶን ከረር ያለ የአይሁድ አቋም ያላቸው ሰው እንደሆነ ነው የሚነገርላቸው። ይህንን ድርጅታቸውን ወይም ደግሞ ጂኤችኤፍ ጋዛ ሁማኒታሪያን ፋውንዴሽን የተሰኘውን ድርጅትን በተመለከተ ድንበር የለሹ የሐኪሞች ቡድን ዶክተርስ ዊዛውት ቦርደርስ አንድ ትችት አቅርቦ ነበረ። እንደውም ረሃብን ተቋማዊ ለማድረግ እየሰራ ያለ ነው ተብሎ ነበረ። ይሄ ድርጅት እርዳታ በሚሰጣቸው አካባቢዎች በአሳዛኝ ሁኔታ ሁለት ሺህ ፍልስጤማውያን ተገድለዋልና ረሃብንና ግድያን እንደውም ተቋማዊ አድርጎ እየቀጠለ ያለ ድርጅት ተብሎ ነበረ። ያው ከተባበሩት መንግስታት ድርጅት መንጠቅ ወይም በተባበሩት መንግስታት ድርጅት ውስጥ ማናምናቸው ሰዎች ካሉ እነሱን ለማስወገድ በሚል በእስራኤሎችና በአሜሪካዎች በኩል የተሴራ ሴራ ነው እስኪባል ድረስ የጂኤችኤፍ መምጣት በበርካታ የረድኤት ሰራተኞች ድርጅቶች አካባቢ ከፍተኛ ቅያሜ ይፈጥሯል። ለማንኛውም ላይትስቶን ከዚህ ቀደም በ የአሜሪካ አምባሳደር ለእስራኤል የሆኑትን ዴቪድ ፍሪድማንን በማማከር የሚታወቅ ሰው ነው። በመካከለኛው ምስራቅ አካባቢ እንግዲህ የሚንቀሳቀሱ ሰዎችን በደንብ የሚያገኝ ከአይሁድ ጥቅም አንጻር የሚሰራ ሰው እንደሆነ ይነገርለታል። የትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ ከእርሳቸውም ጋር ቀረብ ያለ ግንኙነት እንዳለው ነው እንግዲህ የሚሰማው በዚህ ጉዳይ ላይ እንግዲህ ከዶናልድ ትራምፕ ልጅ ባለቤት ከጃሬድ ኩሽነር ጋርም ጠበቅ ያለ ግንኙነት እንዳለው ይታመናል። የተለያዩ ተቋሞችንም በጋራ መርተዋል። እንደውም ጃሬድ ኩሽነር የእሱን መጽሐፍ የላይትስቶንን መጽሐፍ አድንቆ ከዚህ በፊት በተለያዩ አጋጣሚዎች ሲናገር ነበረ። ከዛ በኋላ ደግሞ አብርሃም አኮርድስ ፒስ ኢንስቲትዩት የተሰኘ የአብርሃም ስምምነትን ለመጠበቅ ያለመ አንድ መንግስታዊ ያልሆነ ለትርፍ ያልተቋቋመ ድርጅት እየመራ ይገኛል። ላይትስቶን በአስገራሚ ሁኔታ ደግሞ ከአይሁድም ከአሜሪካ የቢዝነስ ኩባንያዎች ጋር የተለያየ ግንኙነት በመፍጠር በመቶ ሺዎች፣ በአስር ሺዎች፣ በሚሊዮን የሚቆጠር ዶላር መሰብሰብ የቻለ እንደሆነ ይነገርለታል። በነገራችን ላይ እርሱ የሚመራው አብርሃም አኮርድስ ፒስ ኢንስቲትዩት የተሰኘ የአብርሃም ስምምነት ወይም ደግሞ እስራኤል ከመካከለኛው ምስራቅ ሀገራት ከአረብ ሀገራት ጋር ሰላም እንድትሆን የሚያስችለውን ስምምነት በተመለከተ ለመከታተል ለመደገፍ ለማበረታታት የተቋቋመውን ተቋም ሄሪቴጅ ፋውንዴሽን የተሰኘው ቀኝ ዘመም ቡድን እንደገዛውም ይነገራል ጂዊሽ ኒውስ ሲንዲኬት ነው እንግዲህ ይህንን የዘገበው ሄሪቴጅ ፋውንዴሽን እንግዲህ ይታወቃል የዶናልድ ትራምፕን የተለያዩ መመሪያዎች እስከ መጽሐፍ የደረሰ በቀኝ አክራሪዎችም እንዲሁም ደግሞ ለዘብ ባሉት ቀኞችም ዘንድ ከፍተኛ ከበሬታ ያለው ተቋም እንደሆነ ይታወቃል። ሄሪቴጅ ፋውንዴሽን ብሉፕሪንቱን፣ ዶናልድ ትራምፕ የሚያስተዳድሩበትን ጽሑፍ ጭምር እስከ መጽሐፍ ደርሷል የሚባል ነው እና በእሱ ስር መግባቱ ታዲያ ትርጉሙ ቀላል ተደርጎ የሚነሳ አይደለም። የአሜሪካ ቢሊዮነሮች እንዲሁም ሌሎች ሰዎች በአሜሪካ ፖሊሲ ላይ እስራኤልን በተመለከተ እስራኤል እንዳትረሳ የእስራኤል ጥቅም እንዲጠበቅ በማድረግ በኩል ሄሪቴጅ ፋውንዴሽን እና ሌሎችም ከፍተኛ ስራ የሚሰሩ እንደሆነ የሚታወቅ ነው። በነገራችን ላይ ላይትስቶን የተባበሩት መንግስታት ድርጅትን በመኮንን ይታወቃል። በተለይ የሁለት ሀገራት መፍትሄ ቱ ስቴት ሶሉሽን እየተባለ የሚጠራውንና እስራኤልና ፍልስጤም ጎን ለጎን እንደ ሀገር ተቻችለው መኖር የሚያስችላቸውን ሀሳብ በዓለም አቀፉ ማህበረሰብ የሚወደደውን የሚደነቀውን ሀሳብ በተመለከተ አሁን ሀማስ ባለበት ሁኔታ ይህንን ማውራት የለብንም ብለው ይህንን ሀሳብ በተባበሩት መንግስታት ድርጅት እንዳይነሳ ብዙ ጥረት ካደረጉ ሰዎች መካከል አንዱ እንደሆኑ ይነገርላቸዋል ማለት ነው። በነገራችን ላይ ከዚህ ከሚሰሯቸው ስራዎች ጋር በተገናኘ በተለይ አክራሪ የሚባሉ የአይሁድ ድርጅቶችን በመደገፍ ይታወቃሉ። ኢም ቲርዙ የተባለውን ድርጅት በተመለከተ እንግዲህ ሻይኒንግ ሲቲ ኮሚኒቲ ከእነዚህ ድርጅቶች ጋር ግንኙነት እንዳላቸው ይታወቃል። ጽዮናዊነትን ማስፋፋት፣ የአይሁድ ሰፈራዎችን ማበረታታት ሀሳብ ይዘው የሚንቀሳቀሱ ድርጅቶችን ደግፈዋል፣ አማክረዋል። ለማከሩበትም ገንዘብ እንግዲህ ተቀብለዋል፣ እስከ 50 ሺህ ዶላር እየተባለ ይነሳልና። በአስገራሚ ሁኔታ ታዲያ እንዲህ አይነት አቋም ያለው ሰው ፍልስጤሞችን ለማስተዳደር በቀጥታም ይሁን በተዘዋዋሪ መደረጉ አይደለም መታሰቡ ራሱ በጣም የሚያስደነግጥ እንደሆነ ነው እንግዲህ የሚነገረው። ሌላኛው ሰው ደግሞ ናጉብ ሳዋሪስ ይባላሉ። ናጉብ ሳዋሪስ 10 ቢሊዮንና ከዛ በላይ ዶላር ያላቸው ግብፃዊ ባለሀብት ናቸው። አባታቸው በኮንስትራክሽን ዘርፍ ውስጥ የነበሩ ሰው ናቸው። ኦራስኮም የሚባል ግዙፍ ድርጅት የመሰረቱ ናቸው። እሳቸው ደግሞ ባለቤቱ ናጉብ ሳዋሪስ ደግሞ አሁን የምናወራላቸው ሰው ደግሞ በቴሌኮም ዘርፍ ከፍተኛ ትርፍ ማግኘት የቻሉ ናቸው። ሰባ አንድ ዓመታቸው ነው። በግብፅ ውስጥ በጣም ሀብታም መሆናቸው ብቻ ሳይሆን ተጽዕኖ ፈጣሪ እንደሆኑም ይነገርላቸዋል በትዊተር ላይ ብዙ ሰዓት የሚያሳልፉ ፖለቲካዊ ጉዳዮችን ጣልጣል የሚያደርጉ ፖለቲካዊ ንቃት ያላቸው የአብዱል ፈታ አልሲሲ አስተዳደርንም በተወሰነ ደረጃ ነቀፍ ነቀፍ የሚያደርጉ ሰው እንደሆኑ ይነገርላቸዋል ሞቢኒል የተባለ አሁን ኦሬንጅ ኢጂፕት ተብሏል ግዙፍ የቴሌኮም ኩባንያ አላቸው የወርቅ ንግድ ላይ ተሰማርተዋል ላማንቻ የተባለ ሉክዘምበርግ ላይ መቀመጫውን ያደረገ ድርጅት አማካኝነት እንግዲህ የወርቅ ንግድ ውስጥም ተሰማርተዋል። ከቶኒ ብሌር ጋር ቅርበት ካላቸው ሰዎች መካከል አንደኛው ናቸው። ጠቅላይ ሚኒስትር ከመሆናቸው በፊት ያውቋቸዋል። ጠቅላይ ሚኒስትር እያሉ አብሯቸው ሰርተዋል። እንዲሁም ጠቅላይ ሚኒስትር ስልጣናቸውን ከጨረሱ በኋላም ትስስራቸው ቀጥሏል። 2021 አውሮፓውያን አቆጣጠር ፒራሚዱ አካባቢ አንድ የተደረገ የሰርግ ስነ ስርዓት ነበረ። ልጃቸው አንሲ እንግዲህ የጋብቻ ስነስርዓቱን ፈጽሞ ነበር እና እዛ ላይ ከተጋበዙ ሰዎች መካከል ቶኒ ብሌር ይገኙበት ነበረ። ሁለቱ እንግዲህ አንዴ በግል አውሮፕላን፣ አንድ ጊዜ ደግሞ በግል ጀልባ ላይ ፎቶ ተነስተው ታይተዋል። ግሪክ አካባቢ በሚገኙ የተለያዩ ደሴቶች አካባቢ በሚገኙ ሬስቶራንቶችም እንዲሁ በተለይ ማይኮኖስ በተባለ ደሴት አካባቢ ፎቶ ተነስተውም በማህበራዊ ሚዲያዎች ላይ ተሰራጭቶ ነበረ በካይሮ በደቡብ አፍሪካ ተገናኝተዋል ከቶኒ ብሌር ጋር እንግዲህ በዋናነት የሁለቱ ግንኙነት የወደቁ የፈራረሱ ሀገራት የመልሶ ግንባታ ሂደት ውስጥ በሚገቡበት ሰዓት የቴሌኮም ኢንዱስትሪ ያስፈልጋቸዋል የቴሌኮም መሰረተ ልማት ያስፈልጋቸዋልና በዛ እንግዲህ አጋጣሚ ሾለክ ብለው ይገቡና ይህንን ጥቅማቸውን ያስጠብቃሉ። አፍጋኒስታን ላይ ይህን እንዳደረጉ ይነገርላቸዋል። ምናልባት አሁንም ከጋዛ ጋር የተገናኘው ጉዳይ ያው የቴሌኮም መሰረተ ልማት ሲገነባ ያው እኔም አለሁበት ብለው ለመግባት ሀሳብ ይኖራቸዋል። ስለዚህ ከዚህ ጥቅም ጋር በተገናኘ የተሳሰረ ነው የእርሳቸውና የቶኒ ብሌር እንዲሁም የሌሎቹ ጥቅም ይላሉ አንዳንድ ሰዎች። ሲኤንቢሲ የአሜሪካውን ሚዲያ መሰረት አድርገው በአንድ ወቅት ሞኒፋ እየተባለ አንድ መገናኛ ብዙኃን አቋቁሞ እንደነበር ይታወቃል። መቀመጫውን ዱባይ ላይ እያደረገ ነው። ነገር ግን ብዙም ሳይቆይ ፈረሰ። ግን ተጽዕኖ ለመፍጠር ፖለቲካዊ ጉዳዮችም ላይ ክንዳቸውን፣ ጡንቻቸውን ለማሳረፍ ይሞክራሉ። የአረብ ስፕሪንግ እንደ ተሟሟቀ የሁስኒ ሙባረክ መንግስት እንደወረደ የአረቡ ዓለም አብዮት እንግዲህ የአረቡን አለም ብቻ ሳይሆን የመለው ዓለምን ትኩረት በሳበበት በዚያ ጊዜ የነፃ ግብፃውያን ፓርቲ የተሰኘ የፖለቲካ ፓርቲም እስከ ማቋቋም ደርሰዋል። እስራኤሎችንና አሜሪካውያንን በተመለከተ ያው በተወሰነ ደረጃ ከላይ ከላይ ሲተቹ ይሰማሉ። እነሱ ለእኛ ጥሩ ነገር ያስባሉ ማለት አደለም፣ እኛ ግብፃውያንን ለራሳችን ማሰብ ያለብን ይላሉ። ግን ከእነርሱ ጋር ደግሞ ጠበቅ ያለ ግንኙነት አላቸው። የምዕራቡ የካፒታሊዝም ስርዓት ደግሞ ለመላው ዓለም መፍትሔ ነው ይላሉ። እንደውም የሀገራቸውን የግብፅ ወታደራዊ ተቋማት የሚተቹበት አንደኛው ምክንያት ነጻ ገበያ አደለም ያለው። ለነሱ በጣም እነሱን የመጥቀም እነሱን የማባበል ነገር አለ። ስለዚህ በነፃ ገበያ እኛ ነጋዴዎች ተጎድተናል ብለው የሚያስቡ ሰው ናቸው። ሌላኛው እንግዲህ ጋዛን ለማስተዳደር የሚቋቋመውን ቡድን ከላይ ሆነው ይቆጣጠራሉ ተብሎ ስማቸው የተነሳው የማርክ ሮዋን ስም ነው። ማርክ ሮዋን ቢሊዮነር ናቸው። እሳቸውም ወደ አስር ቢሊዮን የአሜሪካ ዶላር አካባቢ ሀብት እንዳላቸው ብሉምበርግ ይዘግባል። ስልሳ ሦስት ዓመታቸው ነው። አፖሎ ግሎባል ማኔጅመንት የተሰኘ ግዙፍ ድርጅት አላቸው። በተለይ የባለ ሀብቶችን ገንዘብ ከዚህም ከዚያም እያመጡ አዳዲስ ኩባንያዎች ላይ ኢንቨስት የማድረግ ስራ የሚሰሩ ትልቅ ባለሀብት ናቸው። ከሳውዲ አረቢያ ከተባበሩት አረብ ኤምሬትስ እና ከሌሎችም ኢንቨስተሮች ጋር እንዲሁም መንግስታት ጋር በመስራት ይታወቃሉ። እሳቸውም እንግዲህ በዚህ ስፍራ አላቸው ተብሎ ይጠበቃል። ከዛ በተጨማሪ ሌላኛዋ ሰው ሲግሪድ ካግ ናቸው። እንደውም በአንጻራዊነት ይላል የሚል ሊስታይ ዘገባ፣ በአንጻራዊነት ብዙም የማያከራክር ሰብና ያላቸው ሲግሪድ ካግ ናቸው። የተባበሩት መንግስታት ድርጅት ለፍልስጤሞች ሰላም አጠቃላይ ለመካከለኛው ምስራቅ ሰላም እንዲበጅ የሁለት ሀገራት መፍትሄ የሚለውንም ሀሳብን ለማጠናከር የመደባቸውም ሰው ናቸው። እንደውም የጋዛው ጦርነት በዚህ ደረጃ ጥፋት እንደሚሆን አላሰብኩም ነበረ። እንደውም የሆነ ጨረቃ የሚታይ ነው የሚመስለው ከሰማይ ሲታይ፣ ፈራርሶ፣ ሁሉም ነገር ፈራርሶ ጨረቃ የሚታይ ነው የሚመስለው መሬቱ ላይ እንጂ ሌላ ነገር የሚታይ አይመስልም፣ መኖሪያ ቤት ወይም ሀገር የሚታይ አይመስልም እስከማለት ደርሰዋልና በአንጻራዊነት እንደውም የእሳቸው ታሪክ ወይም ፕሮፋይል ነው እንጂ ትንሽ አነስ ያለው ግን የሌሎቹ በአክራሪነት ወይም ደግሞ በጥቅመኝነት የሚነሳ እንደሆነ ይነገራል። ቶኒ ብሌርም ያው ቶኒ ብሌር ናቸው። የኢራቅንና የአፍጋኒስታንን ፍርሰት አዋልደዋል፣ ለዚህም መቀስ አቀብለዋል ከሚባሉ ሰዎች መካከል የሚጠቀሱ ናቸው። ቶኒ ብሌር ምንም እንኳን በአንዳንድ ጉዳዮች ላይ መጨረሻ አካባቢ ጸጸት ቢሰማቸውም ግን ከዛም በኋላ በየዓለሙ እየዞሩ ከተለያዩ ባለሀብቶች ጋር፣ ከመንግስታት ጋር ግንኙነት እየፈጠሩ ወደ ንግዱ ዓለምም እየተንቀሳቀሱ እንደውም በአንዳንድ መረጃዎች ላይ ወደ 60 ሚሊዮን ዶላር አካባቢ ሰርተዋል ይላሉ። 60 ሚሊዮን ፓውንድ ወይም 60 ሚሊዮን ዶላር አካባቢ ሀብት አላቸው በሚል በአንድ ወቅት መረጃ ወጥቶ እንደነበርም የሚታወስ ነው። እና እሳቸው የሚያቀርቡት መፍትሄ ወይም እሳቸው የሚገቡበት ነገር ምን ያህል ለጋዛ ሰላም እውነተኛ ነገር ያመጣል የሚለው በሂደት የሚታይ ቢሆንም፣ ከወዲሁ ግን በጥርጣሬ እንዲታይ አድርጎታል ማለት ነው። ግን በአጠቃላይ የዶናልድ ትራምፕ የልጃቸው ባል ጃሬድ ኩሽነርን ጨምሮ ብዙዎቹ በጋዛ በተለይ ውሃውን ተጠቅመን ቆንጆ ቆንጆ መኖሪያዎች፣ መዝናኛዎች እንገንባ የሚል ሀሳብ እስካሁንም እያቀነቀኑ ይገኛሉ። ከጅምሩ እስከ ፍጻሜው እንግዲህ ጋዛን መጠቀም የሚፈልጉት የመዝናኛ ማዕከል ለማድረግና በዚህም ከፍተኛ ሀብት ለማጋበስ እንደሆነ ይነገራል። ለማንኛውም እስካሁን ስትከታተሉን ስለቆያችሁ እናመሰግናለን። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሽር በማድረግ የታማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።